ዓለም የምህረትና ድህነት አዋጅን ከማግኘቷ በፊት ለህዝቡ ምህረትን የጠየቁ ነቢያት ከአዳም እስከ አብርሃም፣ ከአብርሃም እስከ ሙሴ፣ ከሙሴ እስከ መጥመቀ መለኮት ቅዱስ ዮሐንስ ድረስ አቤቱ የምህረት እጅህን ከአርያም ላክልን ብለው የጠየቁ ጠበቃዎች ጽድቃችን የመርገም ጨርቅ ሆነብን ብለው በየዱሩና ጫካው ጾምና ጸሎትን ይዘው ሐዋርያት የገሰገሱበትን መንገድ የቀየሱት ነቢያት በመጨረሻም በሩቅ ያዩትና የተ ተስፋውን እውነት ያረጋገጡበት እምነታቸው ለቤተልሔም ግርግም መድኃኒታቸው እንዲወለድ ያደረገው መከራቸውን ቤተ ክርስቲያናችን የምታስተምርበትና ጾማቸውን በማሰብ የምንጾምበት የጾመ ነቢያት ታሪክ ምንድን ነው? እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ጾመ ነቢያት ወይም የገና ጾም ከሰባቱ የአዋጅ አፅዋማት መካከል አንዱ ሲሆን ጾመ ነቢያት የተባለበት ምክንያት ነቢያት ስለ ጾሙት ነው። ነቢያት የጾሙት ስለ ምንድን ነው ቢሉ ለአዳም የተሰጠውን 5500 ዘመን ሲፈጸም ከልጅ ልጅ ቶልጄ አድንህ አለው የሚለውን የተስፋ ቃል በማሰብ ከሰማየ ሰማያት ይወርዳል፣ ከድንግል ማርያም ይወለዳል፣ በሞቱም ሞት የተፈረደበትን የሰው ልጅን ነፃ ያወጣል ብለው ነው። ይህንንም ጾም የት ኞቹ ነቢያት ናቸው የጾሙት ቢሉ ሊቀ ነቢያት ሙሴ አርባ ቀን ጾመዋል። ነብዩ ኤልያስም አርባ ቀን ጾመዋል። በተጨማሪም በተለያየ ዘመን የነበሩት ነብዩ ዕዝራ፣ ነብዩ ነህሚያ፣ ነብዩ ዳንኤልም እንዲሁም ክቡር የሆነው ልበ አምላክ ዳዊትም ጾመዋል። ነቢያት ይወርዳል ይወለዳል ብለው ከጾሙ እኛ እርሱ ወርዶ ተወልዶ ተሰቅሎ ካዳነን በኋላ ያለን የአዲስ ኪዳን ክርስቲያኖች ስለ ምን የነቢያትን ጾም እንጾማለን? ቢሉ ደግሞ እኛ የነቢያትን ጾም የምንጾመው እንደቀደሙት ነቢያት ይወርዳል ይወለዳል እያለን ሳይሆን የቀደሙት ነቢያት ይወርዳል ይወለዳል እያሉ የጾሙትን በማሰብ በመጾማችን ድህነተ ስጋ፣ ድህነተ ነብስ፣ በረከተ ስጋና በረከተ ነብስ እንድናገኝበት ጾመ ነቢያት ወይም የገና ጾም ከህዳር 15 ጀምሮ እስከ ታህሳስ 28 ቀን በዘመነ ዮሐንስ እስከ ታህሳስ 27 ቀን ድረስ ለ44 ያህል ቀናት በዘመነ ዮሐንስ ደግሞ ለ43 ያህል ቀናት ይጾማል። ከነዚህም መካከል 40 ቀናት ጾመ ነቢያት፣ 3 ቀናት ጾመ አብርሃም ሶርያዊ ሲሆን የቀረው አንድ ቀን ደግሞ የገሃድ ጾም ነው። ጾመ ነቢያትን ከህዳር 15 ጀምሮ ሳይጾሙ የልደትን ዋዜማ ብቻ መጾም የቤተ ክርስቲያን ስርዓት ፈጽሞ አይፈቅድም።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 በጾም በጸሎት ተወስነው አምላክ ሰው የሚሆንበትን ጊዜ በቀናት በሳምንታት፣ በወራትና በዓመታት እያሰሉ ሲጠባበቁ ኖሯል። ይህ ጾም እግዚአብሔርን ሰው መሆን ሲጠባበቁ የኖሩት የነቢያት ትንቢትና ጸሎት በጌታችን መወለድ ፍጻሜ ያገኘበት ወቅት በመሆኑ ጾመ ነቢያት እየተባለ ይጠራል። ለአዳም የተነገረው የድህነት ተስፋ ስለተፈጸመበት ጾመ አዳም ወይም የአዳም ጾም ይባላል። ስለ እግዚአብሔር ሰው መሆን በስፋት ትምህርተ ወንጌል የሚሰጥበት ወቅት በመሆኑ ጾመ ስብከት ወይም የስብከት ጾም ይባላል። የጾሙ መጨረሻ ወይም መፍቻ በዓለ ልደት በመሆኑ ደግሞ ጾመ ልደት ወይም የልደት ጾም በመባል ይታወቃል። እንደዚሁም ጾመ ሐዋርያት ይባላል። ቅዱሳን ሐዋርያት በዓለ ትንሣኤውን አብይ ጾምን ጾምን እናከብረዋለን፣ በዓለ ልደትንስ ምን አድርገን እናከብረዋለን በማለት ነቢያት የጾሙ ከልደተ ክርስቶስ በፊት ያለውን ጾም ጾመዋልና። ከዚህ ሁሉ ጋርም ወልድ አምላክ ክርስቶስን በግብረ መንፈስ ቅዱስ እንደምትጸንሰው እመቤታችን ቅድስ ድንግል ማርያምን መልአኩ ቅዱስ ገብርኤል ካበሰራት በኋላ እመቤታችን ሰማይና ምድር የማይወስኑትን አምላክ ጸንሼ ምን ሰርቼ ወልዷለው በማለት ጌታችንን ከመውለዷ አስቀድማ ጾመዋለችና ይህ ጾም ጾመ ማርያም በመባልም ይታወቃል። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዘመን አከፋፈል መሰረት ከጾሙ ቀን መጀመሪያ ከሕዳር 6 ጀምሮ እስከ ታህሳስ 7 ወይም 13 ቀን ድረስ ያለው ወቅት ዘመነ አስተምህሮ ይባላል። በዘመነ አስተምህሮ ስለ እግዚአብሔር ቸርነትና ርህራዬ እርሱ በደላችንን ሁሉ ይቅር እንደሚለን እኛ ምእመናንም እርስ በእርስ ይቅር መባባል እንደሚገባን ትምህርት የሚሰጥበት ጊዜ ነው። ይሄ ዘመነ አስተምህሮ በቤተክርስቲያን ስለ ልጆቿ ራሷ ይቅርታ የምትጠይቅበት፣ ምዕመናንም ስለበደላቸው ይቅርታ የሚጠይቁበት፣ ለዚህም በስፋት ትምህርት የሚሰጥበት ዘመን ነው። በቅዱስ ያሬድ የዜማ መጽሐፍት እንደተቀመጠው በዘመነ አስተምህሮ ውስጥ የሚገኙ ሰንበታት ወይም እሁዶች አስተምህሮ፣ ቅድስት፣ ምኩራብ፣ መጻጉና፣ ደብረዘይት ተብለው ይጠራሉ። ሳምንታቱን በዚህ መልክ የከፋፈለውም ሊቁ ቅዱስ ያሬድ፣ ከመጀመሪያው ሳምንት ወይም ከአስተምሮ በቀር የአራቱ እሁዶች ስያሜ ከአብይ ጾም ሰንበታት ጋር አንድ አይነት ነው። የዘመን አስተምህሮ እሁዶች ስያሜ ከአብይ ጾም ሰንበታት ስያሜ ጋር ተመሳሳይ ይሁን እንጂ በእነዚህ ሳምንታት ሌሊት የሚዘመሩ መዝሙራት በቅዳሴ ጊዜ የሚነበቡ ምንባባትና የሚቀርቡ ትምህርቶች ግን በይዘትና በምስጢር ይለያያሉ። ትምህርቶቹ በምስጢር ይለያያሉ ስንልም በዚህ ወቅት የሚነገር ምስጢርና ይዘት በወቅቱ ላይ የሚያተኩር መሆኑን ለመግለጽ ነው እንጂ በየትኛውም ጊዜ በቤተ ክርስቲያናችን የሚቀርበው ትምህርት አንዱ የእግዚአብሔር ቃል ብቻ ነው። በነቢያት ጾም ውስጥ ከታኅሣሥ ሰባት እስከ ታኅሣሥ 26 ቀን ያለው ዘመን ደግሞ ዘመነ ስብከት ይባላል። ዘመነ ስብከት የተባለበትም ምክንያት ነቢያት የጌታን በስጋ መምጣት አምልተውና አስፍተው በትንቢትና በትምህርት መስበካቸውን ቤተ ቤተክርስቲያን እያሰበች ሰውን ለማዳን ወደ ምድር የመጣውን አምላክ የምትሰብክበት ወቅት በመሆኑ ነው። የዘመነ ስብከት የመጀመሪያው ሰንበት ስብከት ይባላል። በዚህ ሰንበት በኦሪተ ሙሴ በነቢያትና በመዝሙራት አስቀድሞ አስቀድሞ ለክርስቶስ ስጋን ተዋህዶ ሰው መሆን ትንቢት ተነግሮ ምሳሌ ተመስሎ ሱባኤ ተቆጥሮ እንደነበር ይነገራል፣ ይሰበካል። ስለዚህም ነቢያቱ አስቀድመው መምጣቱን ሰብከው ስለነበር ያንን ለማሰብ ይህ ሰንበት ስብከት ተባለ። ስብከት ማለት ሰውን ከእግዚአብሔር ጋር የሚያገናኝ ትምህርት ማለት ሲሆን፣ በዚህ ሳምንት ከልደተ አብርሃም እስከ ልደተ ዳዊት ባለው ትውልድ ውስጥ ስለክርስቶስ ሰው መሆን የተሰበከው ስብከት ይታሰባል። በስብከት ሰንበት ጌታችን መድኃኒታችን ኢየሱስ ክርስቶስ ሙሴ በሕግ ነቢያትም በትንቢት እንደጻፉለት የሚናገረው ወንጌል ይነበባል። ነቢይ እግዚአብሔር ዳዊትም እጅህን ከአርያም አምላክ አድነኝም በማለት ስለ ክርስቶስ ማዳን በትንቢት መነጽር ተመልክቶ የዘመረው የመዝሙር ክፍል እንዲሁ ይሰበካል። ከአበይት ነቢያት አንዱ የሆነው ነቢይ እግዚአብሔር ኢሳይያስም ሰማዮችን ቀደ ምነው ብትወርድ ተራሮችም ምነው ቢናወጡ ብሎ ስለ ክርስቶስ ከሰማየ ሰማያት መውረድ በድንግል ማርያም መወለድ የተናገረውን ትንቢት ቤተ ክርስቲያን ትሰብካለች። ብርሃናተ ዓለም ቅዱስ ጳውሎስ በመልእክቱ እኛስ የተሰቀለውን ክርስቶስን እንሰብካለን እንዳለው ቤተ ክርስቲያን በተለይ በዘመነ ስብከት ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች የሰጠውንና ፈጸመውን የማዳን ተስፋ ትሰብካለች። ቅዱስ ያሬድም በመዝሙሩ ከዓለም በፊት የነበረውና መድኃኒት የሆነው ወልድን እንሰብካለን እንዳለ ቤተ ክርስቲያናችንም መቼም ቢሆን መቼ በጊዜውም አለጊዜውም ሲሞላም ሲጎድልም ስለ ኃጢአታችን የሞተውንና አምላክ ወልደ አምላክ የሆነውን ክርስቶስን ትሰብካለች። የዘመነ ስብከት ሁለተኛ ሰንበት ደግሞ ብርሃን ይባላል። ነቢያት የነፍሳችን ብርሃን ይወለዳል ብለው ስለመስበካቸው እውነተኛ ብርሃን ይመጣል ብለው ስለማስተማራቸው የሚታሰብበት ሲሆን በዚሁ ኢየሱስ ክርስቶስ አማናዊ ብርሃን መሆኑ ይሰበካል፣ ይዘመራል። ከዚሁ ጋር ዘመነ ብሉይ መከራ ሥጋ፣ መከራ ነፍስ የጸናበት የሰው ልጅ ብርሃን ከሆነው አምላክ የተራራቀበት ስለነበር ነቢያት ያሉበትን ያን ዘመን ጨለማ ብለው በመግለጥ የነፍሳችን ብርሃን ይወለዳል እውነተኛ ብርሃን ይመጣል ብለው ስለመስበካቸው የሚታሰብበት ቀንም ነው። በዚህ ሳምንት ከልደተ ዳዊት እስከ ፍልሰተ ባቢሎን የነበረው 14 ትውልድም ይታሰብበት። ነቢያት የአምላክን ማዳን ከጠበቁባቸውና ከገለጡባቸው መንገዶች አንዱ ብርሃን ነው። ልብ አምላክ ክቡር ዳዊትም ወደ ትክክለኛው መንገድ የሚመራ ብርሃን ወደ ዓለም እንደሚመጣ ብርሃንህንና ጽድቅህን ላክ በማለት ይጸልይ ነበር። ይህም ብርሃን ጽድቅ፣ እውነት የሆነውን ልጅህን ወልድ ላክልን፣ እርሱ መርቶ ወደ መንግስተ ሰማያት ያስገባን ዘንድ ማለት ነው።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 እለት ከብርሃን የተገኘ ብርሃን እንዲሁም የማይነገር ብርሃን የተባለው ኢየሱስ ክርስቶስ እውነተኛ ብርሃን መሆኑ ይሰበካል። ብርሃን ወደ ዓለም መጣ እየተባለ በቅዱስ ያሬድ መዝሙርም ይመሰግናል። እኛም አባቶቻችንን አብነት አድርገን ቅዱስ ኤፍሬምን በሰኞ ውዳሴ ማርያም እንዳስተማረን እዚህ ዓለም ለሚኖሩ ሰዎች ሁሉ የምታበራ እውነተኛ ብርሃን፣ ስለሰው ፍቅር ወደ ዓለም የመጣ ፍጥረት ሁሉ በመምጣት ደስ አለው አዳምን ከስህተቱ አድነኸዋልና የዋንንም ከሞት ጻረኝነት ነፃ አድርግሃታልና የምንወለድበትን መንፈስ ሰጠህን ከመላእክት ጋርም አመሰገን በማለት የህይወታችን ብርሃን የሆነውን አምላካችን መድኃኒታችን ኢየሱስ ክርስቶስን እናመሰግናለን። የዘመነ ስብከት ሶስተኛው ሰንበት ደግሞ ኖላዊ ይባላል። ኖላዊ ማለት እረኛ ወይም ጠባቂ ማለት ሲሆን በዚህ ዕለት ነቢያት የእግዚአብሔር ልጅ እውነተኛ ጠባቂ ሆኖ ይገለጣል ብለው መተንበያቸውና ኢየሱስ ክርስቶስ እውነተኛ ጠባቂ መሆኑ ቤተ ክርስቲያናችን እያሰበች የምትዘምርበት የምትቀድስበትና የምታመሰግንበት ዕለት ነው። ነቢያት ራሳቸውንና ሕዝበ እስራኤልን ብሎም ዓለምን እረኛው እንደተዋቸው በጎች በመቁጠር ስለ እውነተኛው እረኛ መምጣት ትንቢት ተናግሯል። በዚህ ሰንበት ከፍልሰተ ባቢሎን እስከ ልደተ ክርስቶስ ያለው 14 ትውልድ ይታሰባል። በዚህ ሰንበት ቤተ ክርስቲያናችን እረኛ የሌለው በግ ተኩላ ነጣቂ እንዲበረታበት በበደሉ ምክንያት ከትጉ እረኛ የተለየው የሰው ልጅም ሰብሳቢና የሚያሰማራ ጠባቂ እንዲኖረው በኪሩቤል ላይ የምትቀመጥ የእስራኤል ጠባቂ ሆይ አድምጥ በማለት ይማጸኑ እንደነበር ታስተምራለች። የትንቢቱ ፍጻሜ ሲደርስ ጌታችን መድኃኒታችን ኢየሱስ ክርስቶስ መልካም እረኛ እኔ ነኝ፣ መልካም እረኛ ነፍሱን ስለ በጎች ያኖራል በማለት እውነተኛ እረኛ መሆኑ መልስ ሰጥቷል። ስለራሱ መልካም እረኛ እኔ ነኝ፣ አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ፣ የራሴን በጎች ያውቁኛል፣ ነፍሴንም ስለ በጎች አኖራለሁ በማለት አስተምሯል። በልብ አምላክ ክቡር ዳዊትም እግዚአብሔር እረኛዬ ነው የሚያሳጣኝ የለም ከለመለመ መስክ ያሳ ድረኛል ተብሎ እንደተጻፈ፣ በዚህ የጾም ወቅት አቤቱ ብርሃንህንና ጽድቅህን ላክ፣ ቸሩ እረኛችን ሆይ ተቅበዝብዘናልና እባካ አስበን፣ የቀዘቀዘው ፍቅራችንን መልስልን፣ አንተ እውነተኛ ሰላምህን ስጠን እያልን ምንም ወደማያሳጣን ወደ እውነተኛው እረኛችን ወደ መድኃኒታችን ኢየሱስ ክርስቶስ በንስሐ ልንመለስ ይገባል። ለክርስቲያኖች ሁሉ የታመነ ጠባቂ ጌታችን መድኃኒታችን ኢየሱስ ክርስቶስ በተጨማሪ በጎቼን ጠብቅ ብሎ በቅ ቅዱስ ጴጥሮስ በኩል አደራ የተሰጣቸው ካህናተ ቤተክርስቲያን የመንጋው ጠባቂ ናቸው። ነገር ግን በዚህ ሀሰተኛ በበዛበት ዘመን እውነተኞቹን እረኞች ከተኩላዎች መለየት ያስፈልጋል። የምለያቸውም በፍሬያቸው ነው። መልካም ዛፍ መልካም ፍሬ እንዲያፈራ፣ መልካም እረኛም ለበጎቹ መልካምን ያደርጋል። ተኩላ ግን በጎችን ሊጠብቅ ሳይሆን ሊነጥቅ እንደሚመጣ ሀሰተኞች እረኞችም ምዕመናንን ሊጠብቋቸው ሳይሆን ሊነጥቋቸው ይፍጨረጨራሉ። ነገር ግን ረሻቸው ጥፋት ስለሆነ ልናውቅባቸው ይገባል። በአጠቃላይ በዚህ ጾም ነቢያትም ሐዋርያትም ጾመው በረከት አግኝተውበታል። እኛም ምእመናን በረከትን እናገኝ ዘንድ ይህንን ጾም መጾም እንደሚገባን የቤተክርስቲያን አባቶች ስርዓት ሰርተውልን፣ በዚህም መሰረት የነቢያት፣ የሐዋርያት፣ የጻድቃንና የሰማዕታት አምላክ ከመቤታችን ከቅድስ ድንግል ማርያም ከቅዱሳን ነቢያት፣ ሐዋርያት በረከት እንዲያሳትፈን መንግስቱንም እንዲያወርሰን ሁላችንም በዚህ የጾም ወቅት በጾም በጸሎት ተወስንን እግዚአብሔርን ልንማጸን ይገባል። የጾሙ በረከት በሁላችንም ላይ ያሳድርብን፣ አሜን።